አራት ነገሮች ነው የሰጠኋችሁ። ሶስቱን ጨርሼ አራተኛው ላይ ነው ያለሁት። አንደኛው ስለ ማን ነው የነገርኳችሁ? ዮሐንስ አፈወርቅ ዛሬ ረፍት ነውና በረከቱ ይድረሰን፣ አሜን በሉ። ስለ ዮሐንስ አፈወርቅ ሁለተኛው ስለ ቅድስት ክርስቶስ ሠምራ ዛሬ ቃል ኪዳን የተቀበለችበት ቀን ነው ነውና የቅድስት ክርስቶስ ሠምራ አማራጅነቷ አይለን? ሶስተኛው ስለ ጻድቁ ተክለ ሃይማኖት ላይ ነው ማይጠንት ያገኘ ነው አይደል አዎ ጻድቁ ተክለ ሃይማኖት ወደዚህ አልገባም ቅድም ተናግረዋለሁ ከአምሳ ስድስት አመት በኋላ ደብረ አስቦ ታውቁታላችሁ አይደል ታችኛው ገዳም ማለት ነው ከዚያ ገዳም ወደ ላይኛው አሁን ወዳለው ቤተ መቅደስ አጽማቸው በቅዱስ ሚካኤል ይገርመኛል እኔ አዎ የተፈቀደላቸው አባቴንና አጽሙን የጻድቁን አጽሙ አምጣ ተብለው ገዳማውያኑን መነኮሳቱን ሰብስበው ይዘው ሲሄዱ፣ ቅዱስ ሚካኤልም አብሮ ነበረና አጥማቸውን አምጥተው በከበረው ቦታ በገዳማቸው አስቀመጡ። መንበራቸው ስም ዛሬ ይገኛል። ሲያመስሉት እግዚአብሔር ሰጥቶኛል። ሌላኛው አራተኛው እንባቆም የሚባል ነብይ ነው። ገበሬ ነው። የምስር ማሳ አለው። እያሳጨ ደንዳ አለ። ነቢዩ ዳንኤል እግዚአብሔርን ስላመለከ ማንን ስላመለከ እግዚአብሔርን ስላመለከ ጣዖትን ስለጠላ ናቡከደነጾር ለሰባት አናብስት ይሰጥ ተብሎ ተወሰነበት። ይ እቤታችኋን ምቡት ትንቢተ ዳንኤል ምዕራፍ ስድስት የምታገኙት ታሪክ ነው። እስኪሁላችሁም ተናገሩ ስህተትና በደል በሩ አልተገኘበትም። ምንና ምን እግዚአብሔርን ማምረክ በደል ነው እንዴ? መጾም ስህተት ነው እንዴ? ማምለክ እግዚአብሔርን ስህተት ነው እንዴ? አዎ ይህን አደረግክ ብለው ወደ ሰባት አናብስት ወረወሩ። የሚገርመው ነገር ሲወረውሩት እንዲበላ አናብስቶቹ ግን እግሩን በምላሳቸው አጠቡት እስኪያመስሉት እግዚአብሔር እግዚአብሔር እነዚህ ስለ ሁለት ነገር ነው የተወረወረ። አንደኛ አናብስቱ እንዲበሉት ነው ርቧቸዋልና፣ ሁለተኛው እንዲራም ነው። በዚህም ጊዜ ነው ቅዱስ ሚካኤልን እግዚአብሔር ላከው። ምን ብሏል ሂድና ኢየሩሳሌም እንባቆም የሚባል ገበሬ በማሳው ላይ ምስር ያሳጭዳልና፣ ይላል። እነሆ ወስደህ የራሱ ፀጉር ረጅም ነው እና ፀጉሩን ይዘህ አገልግሉን እንደያዘህ የውሃውን በመንቀል እንደያዘህ ተሸከምና በክንፍ ወስደህ ባቢሎን አናብስታ ውስጥ ላለው ለዳንኤል አናብስቱ ጋር ላለው ለዳንኤል አብንተው ተመለስ ተባለ ቅዱስ ሚካኤል ስድስት መቶ ሺህ እስራኤላውያንን በግብፅ በረሃ የመገበ ከጥንጫ ላይ ውሃ ፍንቋ ያጠጣ ታላቅ መልአክ። ይህ መልአክ የተራበውን ወደ አናብስት የወደቀውን ዳንኤልን ሄደና መግቦት አይዞህ ትወጣለህ በሰላም አናብስቶቹ ያጫውቱሃል እንጂ አይበሉህም አለና አጽናንቶት፣ ከጉድጓዱም አውጥቶ በንጉሱን ዘንድ ባለሟልነትን አግኝቶ ያንተ አምላክ የኔ አምላክ ነው እንዲል አድርጎ ናቡከደነጾርን ተመልሶ ወደ ኢየሩሳሌም አመጣና ማሳው ላይ እረኙ ወይም ደግሞ እየሰማችሁ ነው አደለ? እንግዲህ የሰው ሰራሽ እንደዚህ ነው። እኔ ግን ታሪኬን እጨርሰዋለሁ። ሊሰማችኋል አደለ? አዎ፣ አመጣውና እንግዲህ አገልግሉን ወስዶ ለዳንኤል ሰጥቶታል፣ አብልቶታል። ባዶ አገልግል ነው የያዘው እንደ ሰው ሰውኛው ስናየው። ውሃውንም ዳንኤል ጠጥቶታል። መንቀሉ ወይም ደግሞ በእናንተ አጠራር ምንድን ልበለው ጀሪካኑ ባዶ ነው የሰማችሁ ነው አይደል? ወይም ሀይል አንዱ ልበላችሁ ዳንኤል ስለጠጣው ሀይል አንዱ ባዶ ነው። አምጦ ለእንባቆም ማለት እንባቆምን ይዞ መጣና ወደ አጫጆቹ ወስዶ ሲያስቀምጠው የአገልግሉን ጀመራ እንደሞላ ሀይል አንዱም እንደሞላ ተገኘ። ክብርና ምስጋና ለ ለታላቁ መልአክ ሆን ይሄ ነው የመጨረሻው መዝጊያችን፣ ግን ትንሣኤው ነው። እስኪ ሁላችሁም ተናገሩ አሁን ይሄን እንግዲህ ልንዘጋው ነው ትምህርታችን በአንተ ፈቃድ። በሉ ምናችን ምን እናደርጋለን? እንጥላለን። ምንድን ነው እንደምታውቁት፣ በሁለት አሳ ቢመግባቸው በሁለት ወንበር መካከል ሰቀሉት። በአምስት እንጀራ ቢያጠግባቸው በአምስት ሚስማር ወጉት። አንዱ እግዚአብሔር ሊያድናቸው ቢመጣ በአንድ ጦር ጎኑን ወጉና በቀራኒዎ የማይቆጠር ፍቅር የማይቆጠር ፍቅር ቢሰጣቸው የሚቆጠር ጅራፍ ገረፉና በቀራኒዎ ገደሉት። በጎልጎታ ተቀበረ። በሶስተኛው ቀን ግን የኔና የናንተ አምላክ በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ተነሳ። እስኪያመስግኑ ይገኛል። ተነሳ፣ መጀመሪያ ትንሣኤውን ለድንግል ማርያም አሳያት። ለማን አሳያት? ቀጠለና ለማርያም መግደላዊት አሳያት። ለማን አሳያት? ቀጠለና ለዲቆዲሞስና ለሉቃስ ከዚያ ቀጠለና ለጴጥሮስ አሳየ። ከዚያ ቀጠለና ለአስሩ ሐዋርያት አሳየ። ከዚያ ቀጠለና ለአስራ አንዱ አሳየ። ከዚያ ቀጠለና ደግሞ ትናንት እሑድ ማለት ነው፣ ሰባቱ ደቀ መዛሙርት ቅዱስ ጴጥሮስ አሳላጠም ልንሄድ ነው አለና፣ እስኪ ከመቀመጫችሁ ብድግ በሉላችሁ። ትምህርት የጨረሱት በቃ ብድግ በሉላችሁ። ልጅ የያዛችሁ አረጋውያን ብትቀመጡም ችግር የለም ግን ይቺ የመጨረሻ ታሪክ ስለሆነች መሸ ሁላችንም ስለምንፈልገው ታሪክ ብላችሁ ጴጥሮስ ምን አለመሰራችሁ? በሁለት አሣ የሚያጠግበን በአምስት እንጀራ የሚመግበን አምላክ ሞተ፣ ተቀበረ፣ ተነሳ። ከዚህ በኋላ ያ የበረከት እጁ የለም፣ ያ የበረከት ክንዱ የለም። ወደ ቀድሞ ሥራ ከውሃ ነው ያመጣኝ ወደ ውሃ እሄዳለሁ፣ ከአሳ ነው ያመጣኝ ወደ አሳ እሄዳለሁ አለ እና ወደ ጥብርያዶስ ባሕር ነው የምላችሁ እየሰማችሁ ነው አይደለም? አሁን ልብ አድርጉ። ወደ ገበያ የምትሄዱ ወደ ባልትና በተለያየ መልኩ ምትወጡ ሰዎች፣ ትምህርት ቢሆን ደግሞ ቢሆን ማን ይፍቀድልን? ንገሩኝ እስቲ። ትዳርም ቢሆን ማን ይፍቀድልን? ስራም ቢሆን ማን ይፍቀድልን? ሩጫም ቢሆን ማን ይፍቀድልን? ማስታረቅም ቢሆን ማን ይፍቀድልን? ቤተ ክርስቲያን መስራትም ቢሆን ማን ይፍቀድ? ማን ይፍቀድ? ይህች ነው ላሳያቸው የፈለኩት ትምህርት። እየጨርሻለሁ። ከዚህ በኋላ ጴጥሮስ ወደ ጥብርያዶስ ሄደ። ወደ ጥብርያዶስ መረብ ይዞ መሄድ ኃጢአት አይደለም፣ ችግር የለው። ነገር ግን ማንም መጠየቅ ነው እንጂ ማን መጠየቅ ነበረበት? እግዚአብሔርን። እግዚአብሔር ሳይጠይቅ ጥፍራ ያዱት መረቡን ጣለ። እንዲያሉ ሌሊ ሰራይ ነው ሁላ ሌሊ ሰው ይረከብና፣ ሌሊቱ ሙሉ ሲረከም አደሩ። አንድ ማሳ አላገኙ። እንግዲህ መላከ ሰላም ክብረ ሞገስ ይሄን የታጠረውን አጥር ለማስነሳት በጣም እየጣሩ እንደሆነ መረባቸውን ጥለው አውቃለሁ። ስንት አሳ እንደያዙ ግን እሳቸው ያውቃሉ። እየሰማችሁ ነው አይደል? ሚዲያው ላይ ግን እሰማለሁ። እየሰማው ነው። ትናንት ደብረር እና አርሴማ እሰማ ነበር አባዱ አሁን ደግሞ ጁ ሰበን ቅዱስ ሚካኤል አዎ፣ ይህን አሻራችሁን አስቀምጡ። መረቡ ተጥሏል። አሳው ማለት ምእመናን ናቸው። ባህር ማለት ዓለም ነው። መረብ ማለት ወንጌል ነው። እየሰማችሁ ነው አይደል? ሄዱና ጣሉ። አሳ ያላገኙት ማን ስላልፈቀደ ነው አይሰማኝም። እግዚአብሔር ያልፈቀደው ደግሞ ምን ስላልሆነ ነው አንድ ሰው ብቻ ምን ስላልሆነ ነው? እግዚአብሔር ይስጥልኝ። ፈቃዱ ስላልሆነ ሳይሆን ስላልጠየቁት ነው። መልሰው ታዚህ ያጋ ጴጥሮስ ሳይጠይቀው ስለወጣ ነው። ምን ሳይሆን ስለወጣ ነው። እንዴ እግዚአብሔር ባርክልኝ ካላላችሁት እንዴት ይባርክላችኋል? ስታይ ካላላችሁት እንዴት ስጠታችኋል? ካልደከማችሁ ምኑን ይባርክላችኋል? ቅዱስ ሚካኤልም ተናግሮታል። ሲደሞ አደሩ እግዚአብሔርን ስራ ጠየቁት፣ መረባቸው ባዶ ሆነ። እሱ መጣና በቀኝ በኩል ጣሉት አላቸው። በቀኝ በኩል ሲጥሉት ግን አንድ አሳ ያጡት መቶ አምሳ ሦስት አሳ ገኙ። አሁን እንግዲህ እመናለሁ። ይሰበን ቅዱስ ሚካኤልን ቦታውን ለማስፋትና የታጠረውን አጥር ያንን የተተመነውን ገንዘብ ከፍሎ ሙሉን ግቢ የኛ ለማድረግ የማን ፈቃድ ይሁን? አይሰማኝም። የማን ፈቃድ ይሁን እስኪ ልልባሉ፣ ሶስት ጊዜ እግዚአብሔር ፈቃድ ይሁን ብላችሁ። እናመሰግናለን። ደግሞ አንድ ጥያቄ ጠይቃችሁ፣ ይህንን ቦታ ሁላችንም አንዳንድ ጠጠር ጥለን ለማስቀረት ፈቃደኛ ናችሁ አይደላችሁም? ናቹ አይደለም? እስኪ ነን ምንቱ ልጃችሁ ከፍ አድርጋለች። በጣም ጥሩ ከልቤ ልንገራችሁ የሚያውቀው ማለት ነው።